ሰላም ፋሚሊ እንዴት ናችሁ? በዛሬው ቪዲዮ በፖፖ ላይቭ ላይ ወንዶች እንዴት አድርገው አካውንት ክሬት እንደሚያደርጉ ምናምን ፉል መረጃ ሰጣችኋለሁ። እስከ መጨረሻው ተከታተሉ። መጀመሪያ የአፕሊኬሽኑ ሊንክ በ0989419131 ላይ ወይም ከስር የተቀመጠችዋ በዚህ በቪዲዮ ከስር በኩል ቴክስት አለ እሱ ጋር ታገኙታላችሁ ማለት ነው። ስልክ ቁጥሬን ኤጀንት አይዲ ምናምን እዛ ጋር አለ እና አሁን ወደ ጉዳዩን ምግባ መጀመሪያ በላኩላችሁ አካውንት ማለት ነው፣ በዋትሳፕ ወይም በኢሞ በ0989419131 ላይ ሊንክ ብላችሁ ላኩልኝ፣ ሊንክ ልክላችኋለሁ። ከዚያ አፕሊኬሽኑን ሊንክ ትነኩትና ፕሌይ ስቶር ሄዳችሁ ታወርዱታላችሁ። ከዛ ካወረዳችሁት በኋላ እችኛዋን ትነኳትና ዝች ጋር ሎጊን ዊዝ ጎግል የሚለውን ትነኩታላችሁ። ከዛ ዝች ጋር ከዚህ በፊት ያልተከፈተበትን አንድ የኢሜይል ትመርጣላችሁ ከዛ ዝች ጋር ግሪንድ ሺር ከዛ ዝች ጋር አካውንታችሁን የምትሞሉበት ቦታ ነው ማለት ነው። ፐርሰናል ኢንፎርሜሽን ዝች ጋር ፕሮፋይል የምትለው እንዴት ተነክታላችሁ። እዚህ ጋር ትገቡና የፈለጋችሁትን ትመርጣላችሁ። የእኔ ፋሚሊ እንደሆናችሁ ቴሌግራም ያለውን እችኛዋን ፎቶ ሴፍቶ ካላሪ ታደረጉትና ታስገቡታላችሁ እዚህ ጋር። ከዛ ዝች ጋር ስም መቀየር ከፈለጋችሁ ተቀየሩታላችሁ። ዝች ጋር የተወልዳችሁበትን ቀን ታስገባላችሁ። ከዛ ዝች ጋር ወንድ ትላላችሁ፣ ሴት ከሆናችሁ ሴት፣ ወንድ ከሆናችሁ ወንድ ከዛ እዚች ጋር ኢንቫይተር አይዲ ይላችኋል አሁን መነግራችሁን ቁጥር ታስከባላችሁ ሪዋርድ ስላለው እንዳትሳሰቱ 59 22 ሰባት 3 5 አንድ ከዛ ሰሚት ትሉታል ከዛ ዝች ጋር እንዲከፍትላቸዋል አይሲ የምትለዋን ትነቁታላችሁ። ከዛ ዝች ጋ ትገቡና እንዴ ከዝች ጋር ላይፍ ያሉ ሰዎች ይታያቸዋል። መጀመሪያ ምድር የምታደረጉት እዝች ጋ እጅ የሰርች ባራው እንዴ ትነቁታላችሁ። ከዛ አሁን ምነግራችሁን ቁጥር ታስገባላችሁ ሀምሳ ዘጠኝ ሀያ ሁለት ሰባ ሶስት ሰባ ሦስት ሃምሳ አንድ ከዛ ሰርች ተደርጉታላችሁ። ከዛ እንዲመጣላችኋል ኤጀንት ስማኤል የሚል ይህኛውን እርግጠኛ ከሆናችሁ በኋላ እንዲተነኩታላችሁ። ከዛ ዝች ግ ፎሎ ምልክት አለች ሰሆነ እንዲተነኩታላችሁ ከዛ እንዲህ ፎሎ ካረጋችሁኝ በኋላ ጥያቄ ምናምን ካላችሁ እዚች ጋር መቅረብ ትችላላችሁ። ወይም ደግሞ ወይም ደግሞ እዚች ጋር ፎሎ ምትለው አነክታችሁ ፎሎ ምትለው አነክታችሁ እኔ ላይቭ ወይም ፓርቲ ሲሆን እኔ ላይቭ ወይም ፓርቲ ሲሆን እዚች ጋር ነው የምታገኙኝ ማለት ነው። ከዛ በኋላ ሌላኛው ደግሞ ምንድን ነው ወንዶች እንዴት አድርገው እንደሚሰሩ ምናምን አሳያችኋለሁ ከዚህ በፊት እዚች ጋር ማድረግ ያለባቸው ነገር አለ። መጀመሪያ እዚች ጋር ማይ ኤጀንሲ የምትለዋ እንዴት ትናኩታላችሁ። ከዛ እዚች ጋር እንዴት ትናኩታላችሁ። ሀምሳ ዘጠኝ ሀያ ሁለት ሰባ ሶስት ሀምሳ አንድ ብላችሁ ታስገባላችሁ። ከዛ ዝችጋ ኤጀንት ስማይል የሚል ይመጣላችኋል። ፕሪስ ኢንተር ኤጀንት አይዲ የምትለዋ እንዴት ትነኩታላችሁ። ከዛ ኦኬ ትሉታላችሁ። ከዛ አንዲ ኮንግራጁሌሽን የሚል ይመጣላችኋል። እቺኛውን ከስር ያላችኋል መቼም እንዳትነካት፣ ቅጣት ስላለው ለአንድ ወር ኢዝንት አትሆንም። የኛውን ከነካችሁ በፍጹም እንዳትነኩት፣ ከዚህ በኋላ እዚህ ቦታ እንዳትገቡ ማለት ነው። ሌላኛው ደግሞ የፊት አሻራ እንዴት እንደምሰጡ፣ እዚች ጋ ኤዩቲች የምትለዋን አንዴ ትነኩታላችሁ። ከዛ በኋላ እዚች ጋር ፌስ አውተንቲኬሽን የምትለዋን አንዴ ትነኩታላችሁ። ከዛ እዚች ጋር መጠቀቅ ያለባቸው የፊስ አውንቲኬሽንስ ሲሰጡ ወይም የፊት አሻራ ማለት ነው። ከዚች ጋር ፊታችሁ ላይ ማንኛውም ነገር መኖር የለበትም። ቀጥታ ፊታችሁን ብቻ ኖርማል ፎቶ ማለት ነው። ምንም እንትን እንዲህ ቅባት ምናምን የሌለው ፊታችሁ ላይ እንዲኮፊ እያመነጸ ምናምን ማድረግ አይቻልም። በጨለማ መሆን የለበትም፣ ብርሃማ በሆነ ቦታ ማለት ነው። ከዚች ጋር ደግሞ ከ18 ዓመት በታች ከሆናችሁ አይቻልም ስለሚላችሁ ማድረግ የለባችሁ ማለት ነው። ከዛ በኋላ ስታርት ሰርቲፋይ ሰርቲፋ የሚለውን አንዴ ትነኩታላችሁ። ከዛ ዝጭ ጋር የፊት ሳውንትቤሽን እንዲቀጥብላችሁ ታስገባላችሁ። እንዲ ቀስ እያላችሁ እንዲህ ያላችሁ ማለት ነው። እችኛዋ በኩል እንዲ ሙሉ መሙላት አለባት። እንዲህ ከዛ እንዲ ቀስ እያላችሁ እንዲህ ፊታችሁን ታስገባላችሁ። እኔ ከዚህ በፊት ስለሰጠው እንዲህ ነው የሚለኝ ማለት ነው። ቬሪፋይ እንዲላቸውን ጠብቁታላችሁ። እኔ ከዚህ በፊት ስለሰጠው አያቸዋ እምቢ ነው የሚለኝ። ኤጀንስ ሜል በሚል ተከፍቷል ምናምን ይላል። ከዚህ በፊት ስለከፈትኩ ነው። ሌላኛው ደግሞ ኮይን ምናምን እንዴት እንደምትሰሩ ላሳያችሁ። ለምሳሌ እኔ እዚች ጋር ላይቭ በመሆንበት ሰዓት እኔ ጋር የምትመጡት ፓርቲም ወይም ላይቭ ካለው፣ እኔ ባሌለው ሰዓት ደግሞ አንድ ቤት ትገቡና ፓርቲ ወይም ላይቭ የሆነ ሰው ጋር መግባት ትችላላችሁ። ከዛ በኋላ እንዴት እንደምታደርጉ ላሳያችሁ ለምሳሌ ኮይን የምትሰሩት እዚች ጋር እችኛዋ ላኪ ቦክስ ትባላለች ትባላለች አስር ነው ምትችኛዋእኛዋ ደግሞ ኢንቶራ ከሆነ አርባ አርባ እንደፈለጋችሁ ክሌ ማድረግ ትችላላችሁ። ሌላኛው ደግሞ ጊፍት ነው። ሌላኛው ደግሞ አሁን በላይፍ ነው ያሳያችሁ። በፓርቲ ሰውን ደግሞ ላሳያችሁ፣ ፓርቲ ማለት ነው። በፓርቲ ሰውን ለምሳሌ እዚህ ቤት እንግባና ከዛ ዝች ጋር ሪዋርድ የምትሉ እንዴት እንወቅታላችሁ? ላ የዛሬው ስለሚያመ ሳይሆን ሁሉ መስራት ያለባቸው ማምሻ ማለት ነው። የአሁኑን ሰላሳ ደቂቃ ወይም አንድ ሰዓት ከሰራችሁ በኋላ እዚች ጋ መጣችሁ ወይም ትወስዳላቸው ያቸው። አሁን ሁለት ደቂቃ ነው የተቀመጥኩት፣ ሰላሳ ደቂቃ ይቀረኛል። አንድ ሰዓት ስቀመጥ አንድ ሰዓት እንደገና ደግሞ ሰላሳ ደቂቃ ስቀመጥ ሁለት ማረፍ ነው። እንደዛ ይሰጣቸዋል። እኔ የምታገኙን እዚች ጋ ነው። ፎሎ ያደረጋችሁት ሰው እዚች ጋ ማግኘት ይችላላችሁ፣ ወይም የኔን አይዲ እዚች ጋ ሰርች ሳደረጉትና ማግኘት ይችላላችሁ የኔን አይዲ እዚች ጋ ሰርች ታረቁታላችሁ ማለት ነው። አሁን የምነግራችሁን ቁጥር ሰርች ታረቁታላችሁ እዚች ጋ ማለች እንደሆነ እንዴት፣ ንኩትና ያልገባችሁ ነገር ካለ ኮመንት ላይ አስቀምጡልኝ።